ኬሪ ደንስታን እና ጓደኛው አዲስ ኤሌክትሪክ መኪና ለመግዛት ሲያስቡ መጀመሪያ የጠየቁት ጥያቄ ባትሪው እንዴት ነው የሚል ነበር። ያገኙት የ2021 ኒሳን ሌፍ ሞዴል 29000 ማይል ብቻ የተነዳ ነበረ። የመኪና ሻጩ የባትሪው ሁኔታ 93 በመቶ በመሆኑ ጥሩ በሚባል ደረጃ ላይ እንደሚገኝም ነገራቸው። 12500 ፓውንድ አውጥተው በቂ ሰው መያዝ የሚችል ከፍ ያለ የኤሌክትሪክ መኪና ገዙ። ደንስተን ሌላ ቮልቮ ኤስዩቪ ኤሌክትሪክ መኪና ያለው በመሆኑ በመኪናው ብዙም አልተመሰጠም። ዘናጭ የሆነ መኪና ወዳለው ይህ እስከዚህ ነው ይላል። ነገር ግን የገዙት ኒሳን ሊፍ መኪና በመጀመሪያ ሶስት ወራት ውስጥ ጥሩ ማገልገሉ ይገልጻል። ያገለገሉ የኤሌክትሪክ መኪኖችን በሚገዙ ሰዎች የሚጠየቀው ቀዳሚ ጥያቄ ምን ያህል ኪሎ ሜትር ተነድቷል እና የባትሪው እድሜ ምን ያህል ነው የሚለው ነው። ነገር ግን በርካታ ሰዎች የኤሌክትሪክ መኪና ወደ መጠቀም ፊታቸውን ሲያዞሩ የመኪናውን ባትሪ እድሜ በሚገባ መመርመር የበለጠ አንገብጋቢ እየሆነ መጥቷል። ባትሪው የቀድሞ የመኪና ባለቤት እንዴት ነበር የሚከታተለው? መቶ ፐርሰንት እስኪደርስ ድረስ በሚገባ ቻርጅ ያደርገው ነበር? ያ ካልሆነ ኤሌክትሪክ መኪኖችን የባትሪ እድሜ በከፍተኛ ሁኔታ የማሳጠር አቅም አለው። የባትሪ ብላክ ቦክስ ችግር ያገለገሉ የኤሌክትሪክ መኪና ለመግዛት የሚፈልጉ ሰዎች ፍላጎት ከሚቀንሱ ነገሮች መካከል ናቸው። ነገር ግን ትናንት ትንተናን የሚሰሩ ኩባንያዎች ያገለገሉ የኤሌክትሪክ መኪና ዕድሜ በአስተማማኝ ሁኔታ መናገር እንችላለን ይላሉ። የኢንዱስትሪ ኤክስፖርቶች ደግሞ የኤሌክትሪክ መኪኖች ባትሪ ከሚገመተው በላይ ለረዥም ጊዜ ያገለገለ ሲሉ ይመሰክራሉ። ደስተን የገዛው ኒሳን ሊፍ ኤሌክትሪክ መኪና አሰራሩ ውስብስብ ያለ እና ዘመናዊ ነው። ባትሩ በሌሎች ኤሌክትሪክ መኪኖች ላይ እንደተለመደ ራሱን ማቀዝቀዝ የሚችል ስርዓት የተገጠመለት ነው። ኒሳን በቅርቡ አምርቶ ለገበያ ባቀረባቸው ኤሌክትሪክ መኪኖች ላይ ያሻሻለ ቢሆንም፣ ከዚህ በፊት ሞዴሎች ግን ከዓመት ዓመት በከፍተኛ ሁኔታ እድሜያቸው እየቀነሰ እንደሚመጣ የአሜሪካ ኢንሹራንስ እና የምርምር ኩባንያው ኔሞ ኔሜቪሊፌንስ ጥናት ያሳያል። ደስተን ግን ምንም ስጋት የገባው አይመስልም። ኤሌክትሪክ መኪኖችን መቶ ፐርሰንት ድረስ ቻርጅ አድርጋለሁ እናም ቻርጅ ማድረግ የሚኖርብኝ ወቅት ሁሉ ቻርጅ አድርጋለሁ። ምንም አያስጨንቀኝም ብሏል። በባትሪ ዕድሜ ጭንቀት ለተሰቃዩ ያገለገሉ ያገለገሉ ኤሌክትሪክ መኪኖች ለሚገዙ ሰዎችም በኦስትሪያ የሚገኘው አቪሎ የተሰኘው ድርጅት መፍትሄ እንዳለው ይናገራል። ዋና የምርት ኦፊስ የሆነው ፓትሪክ ሻምፑስ በእርግጥ የባትሪው የጤና ሁኔታ ሙሉ በሙሉ በተናጠል መወሰን እንችላለን ይላል። አቪሎ በገበያ ውስጥ ካሉ በርካታ የባትሪ እድሜውን በመተንተን ላይ ከተሰማሩ ድርጅቶች አንዱ ነው። ኤሌክትሪክ መኪና ባለቤቶች መኪናውን በሚጠቀሙበት ጊዜ የባትሪውን አፈጻጽም ለመከታተል እንዲችሉ የሚሰኩት የመነጽር ማስቀመጫ የመታክል የተለየች መመርመሪያ ሳጥን አለች። ይህም የባትሪው ዕድሜ ከመቶ ፐርሰንት ወደ አስር ፐርሰንት እስኪ ቀንስ ያለው በመከታተል መረጃ ይሰጣል። ወይ ደግሞ ፈጣን ፍተሻን ማድረግ የሚያስችላቸው መንገድ መምረጥ ይችላል። ይህ ከመኪናው የባትሪ ሶፍትዌር መረጃ በመውሰድ እና በኮምፒውተር ሞዴል በመታገዝ የባትሪውን ዕድሜ የሚገልጽ መረጃን ያደራጃል። ይህ መኪናው ቆሞ ከሁለት ደቂቃ ባነሰ ጊዜ ማድረግ እንችላለን፣ ይላል ሻቡስ። የመጀመሪያው የተለየ ፍተሻ የባትሪውን ፍሰት በቅርበት ይከታተላል። የአሁኑ ወይም የኮሌቴጅ መለዋወጥን በመውሰድ እንዲሁም በባትሪ ውስጥ ስላሉት ነጠላ ህዋሶች ጤና ተጨማሪ ዝርዝር መረጃ ያሳያል፣ ሲል አቪሎ ያብራራል። የአቪሎ ዋና ስራ አስፈጻሚ ማርከስ በርገር የኩባንያው የትንታኔ ውጤቶች አንዳንድ ጊዜ በአንዳንድ ኤሌክትሪክ መኪኖች አብሮ በተሰራ የትንታኔ ስርዓት ከሚመረተው የባትሪ ዕድሜ መቶኛ በተጨባጭ ይለያያሉ ብለዋል። ከሰማኒያ በመቶ በታች የሆነ የባትሪ ዕድሜ ያላቸው ኤሌክትሪክ መኪናዎች በጣም ያገለገሉ ናቸው የሚለውን የተለመደ ሀሳብ ይሞግታል። ከሰማንያ በመቶ በታች የሆነ የባትሪ እድሜ ያላቸው ኤሌክትሪክ መኪና አሁንም ጥሩ መኪና ሊሆኑ ይችላሉ፣ ዋጋው ግን ሊጠን ይገባዋል። በኒውዚላንድ ነዋሪ የሆነችውና ኤሌክትሪክ መኪና የምታሽከረክረው ሉሲ ሀውክ ተርፎት ከሶስት ዓመት በፊት ኒሳን ሊፍ ሊፍ ገዝታ ነበረ የመኪና ሻጩ የባትሪው ዕድሜ 95 ፐርሰንት ወይም ከዚያ በላይ መሆኑን እንዳሳየት ታስታውሳለች። ከአንድ ዓመት በኋላ ግን አንድ መካኒክ የባትሪው እድሜ እንደገና ፈትሻል ፈትሾላታል፣ በጣም ወርዷል በማለት ታስታውሳለች። ባለቤቴ በጉዳዩ ተገረመ ወይም አሳስቦት ነበር። ነገር ግን ባትሪው ሙሉ ሲሆን አሁንም መኪናው ወደ 160 ኪሎ ሜትር 100 ፐርሰንት ማይል ርቀት ይጓዛል። ጥንዶቹ በአብዛኛው መኪናውን የሚጠቀሙበት እስከ 10 ኪሎ ሜትር ለሚደርስ አጭር ጉዞ ብቻ ነው። አውከርፈርት አንዴ ቻርጅ ተደርጎ እስከ አራት መቶ ኪሎ ሜትር መጓዝ የሚችል መኪና ያላቸው ጓደኞቿ እንዳሏት በመጥቀስ ይህም በጣም ጥሩ ነው ትላለች። በችልትሃም ከሊቨል ኤሌክትሪክ ተሽከርካሪዎች የሽያጭ ዳይሬክተር ለሆነው ለዴቪድ ሰሚዝ ያገለገሉ ኤሌክትሪክ መኪናዎች ባትሪዎች በአግባቡ መተንተን መቻል ወሳኝ መሆኑንም ይናገራል። አብዛኞቹ ደንበኞቹ ይህን መረጃ ይጠይቃሉ ይላል። የእሱ ኩባንያ የባትሪ ዕድሜ ሪፖርቶችን ክሌር ዋት ከተሰኘ የባትሪ ዕድሜ ተንታኝ ድርጅት ይጠቀማል። ሙሉ በሙሉ ነፃ ናቸው፣ በሪፖርቶች ውስጥም ጣልቃ መግባት አንችልም፣ ይላል። ደንበኞች ሪፖርቱን አንድ የካዩት በኋላ መግዛት ከፈለጉ ከአስር ውስጥ ዘጠኙ ይስማማሉ። የክሊቭ ኤሌክትሪክ ተሽከርካሪዎች ማኔጂንግ ዳይሬክተር ማት ክሌቨር አክለውን በባትሬ ጥቅል ውስጥ ያሉ ሴሎች ወይም ሞዴሎች መተካት ይቻላል ይላሉ። ይህ ደግሞ አዲስ ባትሪ ከመቀየር በጣም ርካሽ ነው። የስታርፎርድ ዩኒቨርሲቲ ሲሞና ኖሪ ባትሪውን በተሻለ ሁኔታ ለመንከባከብ ኤሌክትሪክ መኪናውን እንዴት ቻርጅ ማድረግ እንዳለቦት ጥቅም የሚሰጥ መረጃ አለ ትላለች። በተደጋጋሚ ቶሎ ቶሎ ቻርጅ ማድረግ እና ሙሉ በሙሉ በፍጥነት ቻርጅ የማድረግ በማስቀረት መካከል ጠቃሚ መረጃ ሊኖር ይችላልም ትላለች። ሆኖም ግን ይህ ገና በጥልቀት የተጠና እንዳልሆነ ተናግራለች። አንዳንድ ሸማቾች ጥንቁቅ ቢሆኑም ከቅርብ ዓመታት ወዲህ የባትሪ ቴክኖሎጂ በከፍተኛ ሁኔታ መሻሻል አሳይቷል ይላሉ ማክስ ሬድ። በሲ አር ኤ ውስጥ የገበያ ጥናት ባለሙያ የሆኑት ማክስ ሬድ ያገለገሉ ባትሪዎች ምናልባትም ከአምስት መቶ እስከ አንድ ሺ ቻርጅ ለመሙላት ውደቶች ሊቆዩ ይችላሉ ሲልም ያስረዳሉ። አሁን ግን ከእነዚህ አዳዲስ ኤሌክትሪክ መኪናዎች ከመምጣት በኋላ አስር ሺ ውደቶች ይሄዳሉ። ፖልቻውንድ የኤሌክትሪክ መኪናዎች ባትሪ ቢደክሙም ጠቃሚ ሊሆን ይችላሉ ይላሉ። የተወሰነ ደንበኞችና ቢዝነሶች ያገለግሉ የኤሌክትሪክ መኪና ባትሪዎችን በቤታቸው ሀይል በለማመንጨት ይገለገሉበታል። ምናልባትም ስድስት ኤሌክትሪክ ፎርክሊፍቶች ሊኖሯቸው ይችላሉ፣ ነገር ግን የኤሌክትሪክ መስመራቸው በአንድ ጊዜ ሁለት ወይም ሶስት መኪኖችን